ሉቃስ ምዕራፍ 24 ከቁጥር 36 አውጡት። ይህንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ነገር ግን ደነገጡና ፈሩ፣ መንፈስም ያዩ መሰላችሁ። እርሱም አላቸው ስለምን ትደነግጣላችሁ? ስለምን ሐሳብ ስለልባችሁ ይነሳል? እኔ ራሴ እንደሆንኩ በእጆችና በእግሮቼ ይሁኝ በእኔ እንደምታዩት መንፈስና ስጋ አጥንትም የለውነ፣ እኔ ዳስሳችሁ ይው። ይህም ብሎ እጆቹና እግሮቹ አሳያቸው። እነርሱ ከደስታ የተነሳ ገና ስላላመኑ ስደነቁ ሳሉ በዚህ አንዳች የሚበላ አላችሁን አላቸው። እነርሱ ከተጠበሰ ዓሣ አንድ ቁራሽ ከማር ወለላ ሰጡት። ተቀብሎ በፊታቸውም በላ። እርሱም ከእናንተ ጋር ሳለ በሙሴ ሕግና በነቢያት ሰዓት በመስመራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ በለቅሶ የተተከለ ዱንካን ወደ ሳቅ ተቀይሯል፣ ነገሮት። ዛሬ እኔም ልናገር የመጣሁት እዚህ ስትመጡ በተለያየ ነገር ይዛችሁ የመጣችሁ ሰዎች እግዚአብሔር እንደዚህ ብሎኛል፣ ትስቃላችሁ። ታሞ አልጋ ላይ አስተኝተ የመጣው ታስሮ እስር ቤት ውስጥ ያለው የመጣው ቤት ክራይ ማከፈል አተ የመጣው፣ ከዚህ ቦታ ስትመለስ መልሱ ተመልሷል። አንተ ያሳዘነ መንፈስ ተመተዋል። አንተ ያስለቀሰ መንፈስ ተመተዋል። ዱንካኑ ተቀይሯል። ጭቃ ላይ በጣም የሚገርመው ነገር አንድ ነገር አለ። አሁን ኢየሱስ የሸጡና ኢየሱስ የገደሉና ኢየሱስ አሳልፈው የሰው ሰዎች ለነሱ ምልክት አይደለም። ኢየሱስ ግን ሲሞት ያዘኑ ሲቀበር የተሰሙ ተስፋ የቆረጡ ሰዎች ነው። አሁን ይሄ ምልክት ኢየሱስ ገለናል፣ ቀብረናል፣ ጨርስናል፣ መደምደማ አድርገናል። የሚከተሉ ግን ሴቶች ወንዶቹም አንገት ግን የደፉ ነበሩ። እየለቀሱ ያላቸው በማላቸው ተገኝላል። የሚያስለቀሳችሁ ነገር ዛሬ ይመታልና በመካከላችሁ ለደስታ ይገኛል። ሻባ ያራ ሴት አባካይ ጨበጠርግ ድንገት ደስ ትላለ ብሎት ጨላማ ጠብቶ ብሎት ችግሩም ተገፎ ብሎት ማጣትም ጠብቶ በሉት በሽታም ተፈውሰ ብሎት ሰፕራይስ የምትሆን ሰፕራይስ የሚያደርግ ነገር አለ። እያዘኑት ያሉላል ግማሹ እየለቀሱ፣ ግማሹ ተሰምተዋል፣ ግማሹ ብቻ ናቸው ያሉ እየለቀሱ ያለው መካከላቸው ተገኘ እና ሰላም ለናንተ ይሁን ስሉ ድንገተኛ እኮ ገና እኮ እየለቀሱ ነው። መጣሁ ሰላም ለናንተ ይሁን ገና እኮ እነሱ ጠላቶች ደግሞ ቀብረናል፣ ጨርሰናል፣ በቃ የእክልቲ ቤት ነገሩ መተናል፣ አገልግሎቱ መተናል፣ ፋይናንሱ መተናል፣ ቢዝነሱ መተናል፣ ልጆቹ በተናል፣ ትዳሩ በተናል እያላችሁ ያለው በገና ይዞ በገናው ሳይመቱ ሰላም ለናንተ ይሁን፣ ሰላም ለናንተ ይሁን። ካናይ ፕሮፌሳይ ሰላም ለናንተ ይሁን፣ ሰላም ለናንተ ይሁን፣ ሰላም ለናንተ ይሁን። ይሄ ማለት መተናል ብሎ እየለቀሳችሁ የተጓዛችሁ ሰዎች እየሳቃችሁ ትሄዳላችሁ። የዛሬ ማታ አርብ እኔ ነቢይ ጆይ ነኝ፣ እነግረዋለሁ፣ ዘመን የተከተለ ችግር አይቀጥልም። እንደ ካንጋሮ አራግፍ ይባለው። ካንቴ ላይ ይመተዋለሁ፣ ከደስትኒ ላይ ይመተዋለሁ። እንደ አዋራ አራግፌ ነው ምትለው፣ እንደ አዋራ አራግፌ ነው ምትለው። መቶ በለው ተደስቱላ ድንገት መጣ በመካከላቸው ላይ ተገኝላል። አላስቡ እኮ በዛ ወይ ይሄ ማለት መጠበቅና ማሰብ መገመት በማይችሉበት ጊዜ ነው። መቃብር ብቻ አይደለም መረጋገጫ ራሱ ጫርቁ ራሱ አይተዋል። ገረሙ። ከዛ ግማሹ እየለቀሰ ነው፣ ግማሹ ደግሞ ጸሎታችን ተሰራ እያሉ አንዳንድ ጴንጤ አለ። ሹል መንፈስ አገልጋይ ከመተመታ በኋላ ጥይቱ ለመደገም የሚታገሉ አሉ። ሳቲ ደገም ይደስታል አሁን ስሙ፣ ጌታ ምስክሬ ነው። የሚቀና ካለ አናቱ ላይ እሳት ላኩት። ምልክት ይዤ ነው የመጣሁት። ደስታቸው የተወሰደባቸው ሰዎች ጨርቅ የቀየሩ ልብስ የቀየሩ፣ ግማሹ ጥቁር በጥቁር ለብሰው እምባ እየለቀሱ ነው፣ ግማሹ ደግሞ ስራላቸው እያሉ በያዕቆብ ላይ ሞርታ ይሰራል በእስራኤል ላይ ድግንታይ ደሞላለኮ ሞርተኛ እንድትሟርት ዘንድ ደግሞ ሁለተኛ ደግሞ ሞርተኛው ያብዳላል። አም ኔሽን ኦፍ እስራኤል እንጨምራለን እንጂ አንቀንስም። እኛ ድንጋት መጥቶ ሰፕራይስ የሚያርጋል፣ ድንጋት መጥቶ ቀና የሚያርጋል፣ ድንጋት መቶ ተጓዝ የሚላል፣ ድንጋት መቶ አይዞ የሚላል። ሰላም ላንተዩ

ዛሬ የሞቱ ድግስ ወደ ሰርጉ ቀይረዋል። በላይፋቸው ውስጥ ብዙ ነገሮች የሰቃያችባቸው ሰዎች አላቸው። መንፈሳዊ ነገር እውቀት አይደለም። መንፈሳዊ ነገር እውቀት ሳይሆን እምነት ነው። ግማሹ እውቀት ይሻሉ፣ ግማሹ ጥበሙ ይሻሉ፣ ግማሹ ደግሞ የሚፈልጉ ማለት ነው ኢየሱስ ነው። መንፈሳዊ ነገር እውቀት ሳይሆን ምንድን ነው እምነት ነው። ሌላም ደግሞ እንደዚህ ያለ በዛን ጊዜ ራሱ እኮ አንተ የሆነ የጠረጠራለዋል ጣቴ ከላስገባው አላምኗል እዛ ውስጥ እኮ ሹል አለ። ሸጦ ራሱ ደግመ ስትነሳ ጠይቶ መደገም ይፈልጓሉ። ይሄ ማለት እኮ ትላንት ስትንገዳገድ የመታ ነው። ይኸው ስማ፣ ጨበጥ ጠርግና ሞርተኛ በኢየሱስ ስም ይርገም ብሎ ሲነገር ይረገማል ብሎት እና ሲመጣ፣ ኧረ እኔ አንተ መሆን አላምነው ምክንያቱም ይናልገዋል፣ ሽጫለው፣ ሞታል፣ ደምድም ያለው ቀብረዋለሁ እግሜ አትመጣ ብለዋል። አንተ ማሆነ አላምንም ምንም እኔ ጣቴ አስገብቼ ቼክ አርጋለሁ። እኔ ነኝ ኖ ኖ ኖ ኖ ኖ አላምንም አሉ። ተቀላቀሉ የመጣው የበግ ልብስ የለበሰው ኢባቦች አሉ። የቅባት ኢባብ፣ የአገልጋይ ኢባብ፣ የቅዱሳን ኢባብ፣ የዝጋብር እዝብ ኢባብ፣ የትዳርና የባልና የምስት ኢባብ፣ የወጣት ኢባብ፣ የእናቶች ኢባብ፣ የአባቶች ኢባብ ሊበላችሁ የመጣት ይበላዋል። እግዚአብሔር ምን አደረጋቸው? ነገሩ አያየረው ስ ቼንጅ አደረገው። እና የሚለወጥ ነገር አለ፣ መንፈሳዊ ነገር ወንድሞች። አንተ ሁልጊዜ ጊዜ ስትራመድ አንተ የማታየው የሆነ እጅ አለ፣ አንተ አታውቅም። ያ እጅ እየሄደ ይከፋፈተዋል። ማሳ እንዳይደርቅ መስኖ ይከፍተዋል። ከሰዎች ማሶች መካከል ያንተ ማሳ ይለያል። ከሰዎች እንጀራ ማል ያንተ እንጀራ ይለያል። ከሰዎች አገልግሎት ማል ያንተ አገልግሎት ይለያል። ከሰዎች ገንዘብ በላይ ያንተ ገንዘብ ይለያል። ብራንድነት ላይ ይሰራል። መንፈሳዊ ነገር ስታቸው ከኢየሱስ መቀበርና ከኢየሱስ መነሳት ጋራ ቼክ ስታደርጋችሁ አገልጋዮችና ቅዱሳን የሚያልፉበት መንገድ አንድ ነው። ምክንያቱ ምግበት ስትከፍታችሁ ምግበታቸው ሰው መቶ እንዳይበላ አይጥ የሚጥል አንድ ከስሬ ካፌ ቀይሬ ሌላ ስትከፍት ተከትሎ ሁን ሳትጠነከር የሚመታ ሳትደራጅ የሚመታ መስመር ሳትዘረጋ የሚመታ መንፈስ ነው ዛሬ የተመታ። ያ መንፈስ ዛሬ በኢየሱስ ስም መተዋል። ያ መንፈስ ዛሬ በኢየሱስ ስም መተዋል። ያ መንፈስ ዛሬ በኢየሱስ ስም መተዋል። እግዚአብሔር ምን አላቸው? መካከላቸው ተገኘና ሰላም ለእናንተ ይሁን እና ሰላም ለእናንተ በድም ማወቅ አለባችሁ አንድ ነገር ነው። ኢየሱስ ትንሣኤ አደረገ ብቻ አደለ። ማወቅ አለባችሁ ነገሪ ነው ትንሣኤ ያገኘ አገልግሎቱ ትንሣኤ ያገኘ። እንደገና ነው ተወለድክ። ኑሮ የጀመርኩበት ቀን ነው። ምዕራፌ አንድ ብሎ የጀመረበት ቀን ነው። ሩጫዬ አንድ ብሎ የጀመረበት ቀን ነው። ጉዞዬ አንድ ብሎ የጀመርኩበት ቀን ነው። ምክንያቱ ትላንት የማይታወቅበት ምዕራፍ ዛሬ በሌላ ምዕራፍ ነው የሚታወቁ ብዙ ሰዎች የተመታችሁ ግን ሰርጋችሁ የሚበላ ግን ሰዎች አሉ። ከመታ በኋላ ሁለት ክርስቲያን አለ። ጥይት ከሚቀባበሉም ጋ ነው፣ ጥይት ካስቀመጡም ጋ ነው። ጥይት ከተቀባበሉ ጋም ሄዶ አንተ ይመታል። የመታ ጥይት አንተ ካልገደለ ግን ከአንተ ጋር ይቆማል። ይሄ ኢየሱስ ላይ የተሰራበት ስፒሪት ነው። ከተቀባበሉም ጋ ነው፣ ጥይት ካስቀመጡም ጋ ነው። ሁለቱ ቦታ ነው የሚሰራ ሊገሉ ከደራጁም ጋ ነው፣ ላንተ መኖር ከሚፈልጉ ሰዎችም ጋ ነው። ከሞትክ ደስተኛ ነው፣ ካለም ግን አካባቢ አይጠፋ መቶ ያያል በቃ ይመታልና እንድትወርቅ ያያል። ስትንገዳገድ ግን ድገም ይላል። ድገም ድገም ሚታል ልክ ደ መሬት ስትደርስ ደስተኛ ነው። አራግፎ ግን የማስነሳት የእግዚአብሔር አቅም ነው። ይነግራችኋለሁ፣ አራግፋችሁ ነው የምትነሱ። እንደዚህ እንደትባው አራግፈት እነሳል። የተወሩባችሁና የተነገሩባችሁ ነገር አራግፈት ግፈት ይነሳል። የተወሩባችሁና የተነገሩባችሁ ነገር አራ ግፈት ይቀጥላል። የተወሩና የተነገረባችሁ ነገር አራ ግፈት ይሄዳል። ጳውሎስ ወደ ደሴቱን ልሻገር ሲሄድበት ሶስት ስቴፕ ነው የተቀረበበት። አንደኛው የዝጋ በር ቁጣ አለበት አይሻገርም አሉ። ሁለተኛው የተሰበረችው መርከብ አታሻገርም አሉ እነሱ የዘረጉበት መስመር ሁሉ አለፈ። ኖ ስፔስ ባዶ ቦታ ክፍት ቦታ በምን ያገኙ የሆነ ክፍት ቦታ ሲያጡ ምግብ እየበላ አንድ ቀን ምግብ እንኳ ቢያንቅ ው እዝጋ ቅጣት አለበት ይላሉ። ያነቀ ምግብ ግን ይልገልልን ሞር እንድትበላ ነው። መንፈሳዊ ነገር እዝጋብሔር ላሳደግ ሲፈለግ አይገለው። እዝጋብሔር ላሳደጋችሁ ሲፈለግ ጉቶች ያዘጋጀዋል። ይሄ ጉቶች ግን ቆጮም ናችሁ፣ እንጀራም ናችሁ፣ ገንዘብም ናችሁ፣ ትራንስፖርቴሽንም ናችሁ። እንዲሁ ደግሞ አስተማሮች ናቸው። ዛሬ ህይወት ትንሳኤ ይሆናል፣ ኖሮ ትንሳኤ ይሆናል። ኦቨር ኦቨርፍሎ ያላችሁ ትንሳኤ ይሆንላችኋል። አሜን። ሪሲቭ ኢት ኦቨርፍሎ ሚራክል ሆል አይ ዲክሌር ኢን ዘ ኔም ኦፍ ጂሰስ። ትንሳኤ የሚባለው ይባለው በዚህ ልክ ማሰብ አለባችሁ። ስለዚህ መቶ ጥይት መደገም የሚፈልጉ ሰዎች አንተ አይደለም እግዚአብሔር ራሱ እድል ፋንታይ ሰጠኝ አንዳንድ ጊዜ የሆነ መስላ ላይ ካስወጣችሁ በኋላ መስላ ላይ ከስራችሁ የሚወስዱ ሰዎች ለምን ወሰድክልኝ ክልኝ አትበልኝ። እግዚአብሔር እሱ ያላየው ማውረጃ ያሳየው ነው። ጨበደርግና መስላ ላክ ሰጥቶ ያወጣ ሰው እንዳትበሳጭበት። ብሉት እግዚአብሔር ብሉት እሱ ያላየው ማውረጃ ብሉት ሊያሳየው ነው። እንድታይ ነው። እግዚአብሔር ሰው ልጅ ሲያተርፍ ግን ዝም ብሎ አይደለም የሚያተርፈው። አልኩኮ ዝም ብሎ አያተርፋቸው፣ ዝም ብሎ አያተርፉም። እግዚአብሔር ያተርፈው ካተረፈ ግን አልኩኮ ጠላት ሊያጠፋው እንኳ ቢያስብ ጊዜ እንደማትጠፋ አውቆ ነው የሚዋጋት እኔ አንድ ደስ የሚጠቀቸዋል ፍልስጤም እስራኤልን ስትዋጋ እስራኤል ተዋግቶ እንደማታሸንፍ ታውቃለች። ይጨረጨራሉ ግን አይመቱ። ጥቂት ናቸው። ሀፍ ኮት እጋቢሲፍሲያፍሲያፍ ሲመታ ራሱ ጠላት ሲዋጋ እንደማያሸንፍ ባለፈው እኮ መጥቶ እየተንገዳገጥክ ጥይት ልደገም ሲል እኮ አንድ ጥይት ነው ያልመታው። ልደገም ሲል እንዳይደገም አድርጎም ያደርገዋል። ባለፉ መጥተዋል፣ ግን ዳግመኛ ግን አይመታው፣ ዳግመኛው አይመታው። የመነኝ ይጮሃል። እሱ በጮህ ጊዜ ትሄዳል። ይንጫጫል፣ ሲንጫጩ ትሄዳል። ይንበሳጫል፣ ሲበሳጩ ትሄዳል። ያወራሉ፣ ለአንተ ማስታወቂያ ይሰራሉ። ስለአንተ ያወራሉ፣ በየቀኑ ማስታወቂያ ይሰራሉ። በዘ ጋድ በሚንትሮ ሳቃሻ ፕሮሞት የሚያደርጋቸው ጨበጠርጉ በዘመናችሁ ሰዎች ሐሰተኛ ነው ክሌ ብሎ ሰላሳ ሚሊዮን መጽሔት ከጻፈው ሰላሳ ሚሊዮን መጽሔት ከሚያዩ ሰዎች መሀል እቺ የሐሰቱ የመጀመሪያ ጅማሬው እንደዚህ እንደዚህ እንደዚህ ነው። ሁለተኛው እንደዚህ እንደዚህ እንደዚህ ነው። ሶስተኛው እንደዚህ እንደዚህ ነው። ይሄ የሚቀበሉ አለ። ይሄ ከሆነማ ትክክል ነው የሚሉ አለ። ያልደረስክ ቦታ ደረስክ ማለት ነው። ማን ነው ተራ ጋድ ፕሮሞት አረገው። ከሰላሳ ሚሊዮን ነው፣ ሀያ ሚሊዮን ይመጣሉ። አንተ አይ ነገር እኮ ነው። ይቀበላሉ፣ ግን ችግር አለ ማለት ነው። አስር ሚሊዮን የቀረበው ሃያዎች ደግሞ አስር ላይ ይሰራሉ። ሰላሳ ይመጣል። መጽሐፍ ጻፎችና ስክሪፕት ቀራቢ ሁሉ ነገ መጥቶ ደግሞ ጌታ ይቀብላል። ጨበደርግና ሰላም ላንተ ይሁን ብሉት፣ አዩ ሬዲ እና በጨነቃችሁ ነገር አትፍሩ። እስኪ ራሳችሁ ለአንድ ነገር ተናገሩ። ዛሬ ሚሽ ለሊት የሆነ ነገር ይለወጣል ብሎ ነገር ወጥ ለሊት ሲነጋ ብሎት አሮጌ ነገር ይዞ አይነጋም ብሎት አሮጌ ነገር በጨለማው ይጠፋል ብሎት አሮጌ ነገር የጨለማው ነው ብሉት። አሮጌ ኑሮ የጨለማው ነው። አሮጌ ጉዞ የጨለማው ነው። አሮጌ ሕይወት የጨለማው ነው። የጨለማ ሕይወት የጨለማ ነው። የብርሃን ሕይወት እየመጣ ነው። ነገ ግን በዚህ አትቀጥልም። አሜን። ስለዚህ በሕይወታችሁ ላይ ሚስ መታደርጎ ነገር አንድ ነገር አለ ሰው ለምን ወደደኛ አትበሉ። ሰው ለምን ጠላለ አትብሉ። ሰው እንዲወድም አትስሩ። በዘመናችሁ ውስጥ ሰው እንዲወድ እንዳሰራ በተለያየ ዩ ሃቭ ኮሊንግ ኮሊንግ ያለ ሰው ሰው እንዲወድ እንዳሰራ ከእግዚአብሔር ጋር የተስማማ ሰው ከሰው ጋር ይጣላል። ይመኑኝ። ጉዳሱ በጠርግና ከእግዚአብሔር ጋር የተስማማ ሰው ብሉት። ከሰው ጋር ይጣላል። ከዝጋበር ጋር ይጣላ ሰው ብሎት ከሰው ጋር ይስማማል። ምክንያቱ አንድ ምሳሌ ነገራቸው አንድ ምሳሌ ነገራቸው። አንድ ሰው ገለው ሁለት ሚሊዮን ይዞ መጣ ሰው ለአንተ ቸርች እያገለገልክ መንፈሴ ሰው እንደገድለው እንዳመጣ ብሩ ነግሯል። ብሩ ብቻ ስላስፈለገ ያ ብር ስትቀበል ከሰውዬ ጋር ተስማምታል። ከእግዚአብሔር ጋር ግን ተጣልታል። ለዚህ እኮ ነው መንፈሳዊ ነገራችን እንደ መንፈሳዊ ሰው ሆናችሁ ካልቀጠላችሁ። ቀጭን ድልድል አለች። ያቺ ድልድል ግን አትረግጥም። ብዙ ጉድጓድ አለች ብዙ ጉድጓዶች ውስጥ ትቆያለ ለራጅ መት የእውነት ድልድል ቀጭን ናት። ያቺ ቀጭኑ ድልድል ላይ ማውጣት የሚትችሎ ከዝጋበር ጋራ ሲተስማማ ብቻ ነው። አገልግሎት የሚቀና፣ ህይወት የሚቀና፣ ትምህርት የሚቀና፣ ትዳሪ የሚቀና፣ ላይፍ የሚቀና፣ ጉዞ የሚቀና። እቺ ቀጭኑ ድልድል መረገጥ የሚትችሎ ከዝጋበር ጋራ ሲተስማማ ብቻ ነው። ከዝጋበር ጋራ ደግሞ ከተስማማ ከሰው ጋ ትጋጫለ። ምክናቱስ ሰው የሚፈልገው ነገር አለ፣ እግዚአብሔር የሚፈልገው ነገር አለ። እስኪ እግዚአብሔር ስሙ እግዚአብሔር ስትሰማ ሰው መስማት ይቆማለ። ሰው መስማት ይቆም ከማለት ከሰው ጋር ታጋጨ ማለት ነው። አንድ ምሳሌ ነገራችሁ። ወንድማችን እናቴ ቆም እስከ ወደ አሁን ኤ ዘማሪ ነው። እዛ ቸርች እንዳትሄድ ብሎ አንድ ሰው ነገረ። እዛ ቸርች ከሄድክ ምሳሌ ነው የምነገራቸው። እግዚአብሔር ነው የሚዘምረው እግዚአብሔር ደግሞ በደሞ ምን ይላል ናቲ፣ እኔ የሰጠው መዝሙር በኔ ስም የሚጠራ ከሆነ ክለብ ሂድና ዘመር ይላል። ጋት ሼሻ ምቀሙ ሂድና ምሂድና ናና ዘመር ካሉ ዘመር ይላል። ይሄ የእግዚአብሔር ፍላጎት ነው። ሰው ሼሻ ቤት ሄድክ እንዴ፣ ሼሻ ቤት ተዘመርክ፣ አንተማ የተመታ ሰውዬ ነው። በቃ ሰው ስለ አይ የክለብ ፓስተር ስለማይቀበል ሼሻ ቤት ላይ ግብዣ ነበረ አልሂድም። ከማን ጋር ተጋጨ ነው እግዚአብሔር እኮ ባስ ውስጥ ውስጥም ታክሲ ውስጥም ክለብ ላይም ስሙ እንድትዘመር ነው የጠራው እንጂ ሰው በመረጠበት ቦታ ሄደ እንድትተነፈስ አይደለም። እግዚአብሔር ይባረክ። ምሳሌ ነው የነገርኩት። በጣም ሰው የሚወድ አገልጋይ አለ የሆነ ወሰነ ሰዎች ደግሞ የሚጠሉ ደግሞ እግዚአብሔር ምን ደግሞ የሚወድ አገልጋ የተወሰነ ሰዎች የሚጠሉበት ምክንያት ምንድን ነው ብላቸው ከጠየቃችሁ፣ ማሳቸው አነካም፣ ጎጃቸው አነካም። አኖይንቲንግ ዲፍሬንት ነው። የጸጋ ልዩነት ነው። የጸጋ ልዩነት እኩል ስለማይመጡ እሱ ተቀብለ ሰው ከመታጣ ይልቅ እሱ ተጠልተ ሰው ብትቀበል ይሻላል። እና ማንም ሰው ይሁን ማንም እና እንደ አንድ ፕሮፌት ለእናንተ የሚነገራችሁ ማንም ሰው ይሁን በዘመናችሁ ላይ መከበር መመለክ መሰገድ የሚገባ የናዝረቱ ኢየሱስ ብቻ ነው። እግዚአብሔር ስማ፣ ክፉ ዘመን እየሳቅ ታልፋል። አሜን። ነጋር ገና እግዚአብሔር ስማ በሉ። የጨለማ ዘመን በርቶል ትሻገራል። የራብ ዘመን እየበላ ትኖራል። ምን ስማ ጋብር ምስክሬ ነው። ገቢና ወጪ እንደማታቅ ቀላቀልኩ። አሜን። ወጪ የሚያስረሳ ቅባት ያገኝ። በኢየሱስም ወጪ የሚያስረሳ ቅባት ያገኝ። ጫበት ጠርግና ትበላለ። እንጀራ አልቅም ሁለት አሳና ምስ እንጀራ አሚሽ አምሽ አስራ ሁለት መሶብ ሲተርፍላችሁ ታችኋል። ኢየሱስ ምን አደርጋቸው? ባረከው አሳ፣ ባረከው እንጀራ። ከዛስ ልስንቱም እንጀራ ምን አድርገው? ባረከው አሳ። ከዛ ባረካቸውና ስጡ አላቸው። ይነሳል አሳ አለች ይነሳል እንጀራው አለው ይነሳል አለው። ከዛ የተቀመጥ ስንት ነው? አባጎራ ብቻ ደ ፋይቭ ታውዘንድ ሴቶች ልጆች አልተቆጠረም። አጠቃላይ ሀያ ሺ ሊሆኑ ይችላሉ። ግን በሉና ጠገቡና፣ አስራ ሁለት መሶብ ወጪ አይታወቅም፣ ገቢም መንፈሳዊ ነገር እንደዚህ ነው። ነገር ላውጃችሁ እንደ ነብይ፣ በጌታ በኢየሱስ ስም ስልጣን፣ ውርደታችሁ የሚጠባበቁ ሰዎች ክብራችሁ ያያሉ፣ ብዛታችሁ ያያሉ፣ ላውጣችሁ ያያሉ፣ እድገታችሁ ያያሉ።